ልን የተወደዳቸው አድማጮቻችን ከማሻ ኤፍኤም የሰዓቱን ዜናዎች ወደ እናንተ የምናደርስ ይሆናል። በቅድሚያም ዋና ዋና ዜናዎች እያደገ የመጣውን የማህበረሰብ መረጃ የማግኘት ፍላጎት ለማሟላት ባለሙያዎች በትጋት እንዲሰሩ ጥሪ ቀረበ። ህብረተሰቡ የልማትና መልካም አስተዳደር ጥያቄዎችን ምላሽ እንዲያገኙ አስፈጻሚ አካላት ተግባርን የመከታተልና የመደገፍ ስራ ተጠናክሮ ይቀጥላል ተባለ። ብሔራዊ ጥቅም ዜጎች በዜግነታቸው ብቻ ሊያስጠብቁት የሚገባ ጉዳይ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ፣ የሚሉትና ኢትዮጵያ ከአሜሪካ ጋር እንዲሁም ከሩሲያ ጋር በትብብር መስራት በሚያስችሏት ጉዳዮች ላይ ተወያየች የሚሉት ዋና ዋናዎቹ። በዝርዝር ወደምናያቸው ዜናዎች እናልፋለን። ከዜናዎቹ ጋር ሀና ግርማ ነኝ። እያደገ የመጣውን የሕብረተሰብ መረጃ የማግኘት ፍላጎት ለማሟላት ባለሙያዎች በትጋት እንዲሰሩ ጥሪ ቀረበ። የደቡብ ሬዲዮ ና ቴሌቪዥን ድርጅት የማሻቅርን ጫፍ የአንደኛ ሩብ ዓመት እቅድ ክንውን ሪፖርት ላይም መክሯል። የቀረበውን ሪፖርት መነሻ በማድረግ በስፋት ውይይት የተካሄደም ሲሆን እንደ ጠንካራ ጎን የተነሱ ስራዎችን ለማስቀጠል ና መሟላት ያለባቸው ጉዳዮች ላይ ትኩረት እንዲደረግም አቅጣጫ ተቀምጧል። እንደ ጉድለት ከተነሱት ጉዳዮች መካከል የበጀት ና ሎጂስቲክስ እጥረት፣ ከስራ ስምሪት ጋር የተያዘ ችግር፣ ወደ ማህበረሰቡ ወርዶ የዘገባ ስራዎችን ያለመስራት ችግር በስራ ላይ ተግዳሮቶች እንደሆኑም መድረኩ ላይም ተነስቷል። የቅርንጫፉ ስራ አስኪያጅ አቶ ታምሩ ጎዱ ሚዲያ የተቋቋመበትን ዓላማ ይሁን እንዲያደርግ አሰራርን መሰረት ያደረገ ስራዎች የተሰሩ መሆናቸውን ተናግረው ስህተቶችን አርሞ የተሻለ ስራ ለመስራት ግምገማ እድል ይፈጥራልም ብለዋል። የሸካ ማህበረሰብ ሬዲዮና ቴሌቪዥን ድርጅት ስራ አስኪያጅ ተወካይ አቶ ደስታ ዳሪቶ በማሻ ኤፍኤም እና የሸካ ማህበረሰብ ሬዲዮና ቴሌቪዥን ድርጅት መካከል የተጀመረው መልካም የስራ ግንኙነትን ለማስቀጠል ልዩነትን ማጥበብ ላይ ትኩረት ተሰጥቶ መሰራት አስፈላጊ መሆኑንም አንስተዋል። ምክትል ስራ አስኪያጅና የዘርዘርፍ ኃላፊ አቶ ታደሰ ጋርፎ የአድማጭን ተሳትፎ ለማሳደግ የቀጥታ ስርጭቶች እንደ አዲስ መጀመሩ ሚዲያው በመንግስትና በህዝብ መካከል ድልድይ የመሆኑ ዓላማን ማሳካት እንደ ጠንካራ ጎን የሚታይ ነውም ብለዋል። ከተቋሙ ሰራተኞች ለተነሱት ጥያቄዎች በቅርንጫፉ ስራ አስኪያጅና በየዘርፉ ኃላፊዎች ምላሽና ማብራሪያ ተሰጥቶም ውይይቱ ተጠናቋል። ለዘገባው የእያሱ ሸግቶ ነው። የህብረተሰቡ የልማትና መልካም አስተዳደር ጥያቄዎች ምላሽ እንዲያገኙ የአስፈጻሚ አካላት ተግባር የመከታተልና መደገፍ ስራ ተጠናክሮ እንደሚቀጥል የክልሉ ምክር ቤት ቋሚ ኮሚቴዎች አስታወቁ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ምክር ቤት የየዘርፉ ቋሚ ኮሚቴዎች የ2018 ዓ.ም የአንደኛ ሩብ ዓመት የአስፈጻሚ አካላት የእቅድ አፈጻጸም ግምገማ መድረክም በቦንጋ ከተማ ተካሂዷል። ዘገባው የክልሉ ኮሚኒኬሽን ነው። ለተጨማሪው ምንታምር አስፋው በመድረኩ አምስት የቋሚ ሰብሳቢዎች በየዘርፋቸው ተከፋፍለው የየራሳቸውን ሪፖርት በመገምገም የቀጣይ ስራዎች ላይ አቅጣጫ አስቀምጠዋል። ከአንደኛ ሩብ ዓመት የእቅድ አፈዛዘም ግምገማ መልስ በክልሉ ቋሚ ኮሚቴዎች የመስክ ምልከታ እንደሚካሄድም ተጠቁሟል። የህግ ፍትሕና መልካም አስተዳደር ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ አምሳለ ንጋቱ በህብረተሰቡ ዘንድ የመልካም አስተዳደር ጥያቄ ሆነው የሚነሱ ጉዳዮችን ለመፍታት ለአስፈጻሚው አካል የተጠናከረ ድጋፍና ክትትል ለማድረግ ተቀዳሚ ተግባር መሆን አለበት ብለዋል። የክልሉ ምክር ቤት በጀት ፋይናንስና ኦዲት ጉዳዮች ቋሚ ኮሚቴ ሰብሳቢ ወይዘሮ የኋላሸት በላይነህ የክልሉ በጀት የፋይናንስ አሰራር ስርአቱን ጠብቆ ወደታች እንዲወርድ ማድረግ፣ የገቢ አሰባሰብ አቅምን ማሳደግ፣ ሀብትን ለታለመለት አላማ እንዲውል የኦዲት ጅምር ስራዎች እንዲሁም የጊዜ ስርአቱን ለማጠናከር የነበሩ ውሃ አፈጻጸሞች በጥንካሬ እንደተገመገሙ ጠቅሰው በጉድለት የታዩትን ችግሮች ለመቅረፍ አቅጣጫ መቀመጡን ተናግረዋል። በክልሉ ምክር ቤት የማህበራዊ ዘርፍ ቋሚ ኮሚቴ ምክትል ሰብሳቢ አቶ ተረፈ ሀብተ ማርያም በግምገማው መድረክ የአስፈጻሚ አካላት የእቅድ አፈጻጸም በሚገባ መልኩ መገምገሙን በድክመት የታዩ ነጥቦች ላይ ውይይት መደረጉንና የቀጣይ አቅጣጫ ማስቀመጥ መቻሉ የተሻለ ውጤት እንዲመዘገብ የሚያስችል ተግባር እንደሆነ አመላካች ነው ብለዋል። በምክር ቤቱ የግብርናና ገጠር ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ አዲስ ምዕራፍ አለሙ የምክር ቤት አባላት የህብረተሰብ የተሰበሰቡ የልማትና መልካም አስተዳደር ጥያቄዎች ምላሽ እንዲያገኙ ለማድረግ የአስፈጻሚ አካላትን ተግባር መከታተልና መደገፍ ይጠበቅባቸዋል በማለት ተናግረዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ያልተነኩ ባህላዊ ቅርሶቹን ታሪካዊ ሀብቶቹንና ማራኪ የቱሪዝም መዳረሻዎቹን ወደ ተጨባጭ ኢኮኖሚያዊና ማህበራዊ ጥቅም ለመቀየር የሚያስችል ጉባኤም በተርጫ ከተማ ተጀምሯል። ዘግበው የደቡብ ምዕራብ ሚዲያ ኔትወርክ ነው። ለተጨማሪው ሄሌና በራ የክልሉ ባህል ቱሪዝምና ስፖርት ቢሮ ያዘጋጀው ይህ መድረክ ያለፈውን ዓመት አፈጻጸም በመገምገም የቀጣዩን ዘመን አቅጣጫ ለማስቀመጥ ያለመ ነው። በጉባኤው የመክፈቻ ንግግር ያደረጉት የቢሮ ኃላፊ አቶ ፋንታውን ብላቴ የቢሮ ዋነኛ ግብ የክልሉን ህዝቦች ልዩ የሆኑ ባህሎች፣ ቋንቋዎች፣ ታሪኮችና የስፖርት ተሰጥኦዎችን በማልማት የህብረተሰቡን ተጠቃሚነት ማረጋገጥ መሆኑን አስምረውበታል። ባህል የማንነታችንን መስታወት ብቻ ሳይሆን የገቢ ምንጫችንና የማህበራዊ ትስስራችን ማጠ ማጠናከሪያ ነው ያሉት አቶ ፋንታሆን ባህል ግጭቶችን በመከላከል ሰላማዊ ማህበረሰብ ለመገንባትና የህዝቡ የስነ ልቦና አንድነት ለማጠናከር ያለውን ሚና አብራርተዋል። ኃላፊው የክልሉን እምቅ የቱሪዝም ሀብት በተመለከተ ሲናገሩም ክልላችን የተንበሸበሸበትን የቱሪዝም መስህቦች በአግባቡ በማልማት ህዝቡ ከዘርፉ ተጠቃሚ እንዲሆን ማድረግ የእያንዳንዳችን ድርሻ ነው ሲሉ ጥሪያቸውን አስተላልፏል። በተጨማሪም ጤናማ፣ ምርታማና በመልካም ስነ ምግባር የታነጸ ትውልድ ለመፍጠር ስፖርት ያለውን ወሳኝ ሚና የገለጹት አቶ ፋንታሁን በክልሉ ተተኪ ስፖርተኞችን ለማፍራት የተጀመሩ የታዳጊ ወጣቶች ፕሮጀክቶች ተጠናክረው እንዲቀጥሉ አሳስበዋል። በመጨረሻም የዘርፉ አመራሮችና ባለድርሻ አካላት የተሰጣቸውን ኃላፊነት በብቃት በመወጣት ስማቸውን በበጎ የሚያስጠራ አሻራ ጥለው ማለፍ አለባቸው ሲሉ ጠንካራ መልእክት አስተላልፈዋል። በተርጫ ከተማ በመካሄድ ላይ ባለው በዚህ ጉባኤ የ2017 በጀት ዓመት አፈጻጸም የ2018 እቅድና የመጀመሪያ ሩብ ዓመት ሪፖርት ቀርቦ ሰፊ ውይይት ይደረግበታል። በዝግጅቱ ላይ ከስድስቱም ዞኖችና ከሁሉም ወረዳዎች የተውጣጡ የዘርፉ ኃላፊዎችና ሌሎች ቁልፍ ባለድርሻ አካላት ተገኝተዋል። ጉባኤው ያለፉትን ስራዎች ከመገምገም ባሻገር በቀጣይ የክልሉን ሁለንተናዊ እድገት ለማረጋገጥ የባህል ቱሪዝምና ስፖርት ዘርፎች የሚጫወቱትን ሚና የሚያጠናክር አቅጣጫ እንደሚያስቀምጥ ይጠበቃል ሲሉ ተናግረዋል። ብሔራዊ ጥቅም ዜጎች በዜግነታቸው ብቻ ሊያስጠብቁት የሚገባ ጉዳይ ነው ሲሉ አምባሳደር ዲና ሙፍቲ ተናገሩ። በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ ብሔራዊ ጥቅም ከምንም ነገር በላይ በመሆኑ ሁሉም ዜጋ በዜግነቱ ብቻ ሊያስቀጥለው የሚገባ መሆኑን ገልጸዋል። ብሔራዊ ጥቅምን ለማስቀጠል የሀሳብ ልዩነት መሰናክል ሊሆን አይገባም ያሉት አምባሳደሩ በየፈርጁ ያሉ እንቅስቃሴዎች ብሔራዊ ጥቅምን የሚያስቀጥሉ መሆን አለባቸውም ብለዋል። በኢኮኖሚ በፖለቲካም ሆነ በማህበራዊ ዘርፍ የሚከናወኑ ስራዎች በትብብር መስራት ብሔራዊ ጥቅም እንዲጸና ያደርጋል ሲሉም አጽንኦት ሰጥተዋል። ኢትዮጵያ ሀገራዊ ጥቅሟን እንዳታስቀጥል ብዙ ጫናዎች ቢኖሩባትም ጫናዎቹን ተቋቁማ ስለመቆሟ የህዳሴ ግድብ አንዱ ማሳያ ነው ነው ብለዋል። ብሔራዊ ጥቅምን ለማስቀጠል በአህጉራዊና ዓለም አቀፍ ደረጃ የሚሰሩ የዲፕሎማሲ ስራዎች ተጠናክረው ሊቀጥሉ እንደሚገባም አምባሳደር ዲና ሙፍቲም ጠቁመዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። በኢትዮጵያ እየተከናወኑ ያሉ ሜጋ የልማት ፕሮጀክቶች ኢኮኖሚያዊ እድገትን በማፋጠን የዜጎችን ተጠቃሚነት የሚያረጋግጡና አፍሪካውያን በራሳቸው አቅም ግቦቻቸውን ለማሳካት የመነሳታቸው ማሳያ መሆኑን የምጣኔ ሀብት ምሁራን ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ለተጨማሪው ልጅዓለም ማሞ። የተወደዳችሁ አድማጮቻችን ይቅርታ እየጠየቅን የዚህ ዜና ዝርዝር ሲደርሰን ወደ እናንተ የምናደርስ ይሆናል። ወደ ቀጣይ ዜና እናልፋለን። ኢትዮጵያና አሜሪካ የኢኮኖሚ ትብብራቸውን ማጠናከር በሚቻልባቸው ጉዳዮች ላይ መክረዋል። የገንዘብ ሚኒስትር አህመድ ሽዴ ከአሜሪካ ግምጃ ቤት ከፍተኛ የስራ ኃላፊዎች ጋር የሁለቱን ሀገራት የኢኮኖሚ ትብብር ማጠናከር በሚቻልባቸው ጉዳዮች ላይም ተወያይተዋል። ከዓለም ባንክና ከዓለም አቀፍ የገንዘብ ተቋም አይኤምኤፍ ዓመታዊ ስብሰባ ጎን ለጎን በተደረገው ውይይት ሁለቱ ወገኖች በሀገራቱ የጋራ ጉዳዮች ላይ መክረዋል። በተለይም አሜሪካ ለኢትዮጵያ የኢኮኖሚ ማሻሻያ ትግበራ ያደረገች ያለችው ድጋፍና የሁለቱ ሀገራት የንግድና የኢንቨስትመንት ትብብር ማጠናከር የተመለከቱ ጉዳዮች በውይይቱ ላይም ተነስተዋል። ሚኒስተሩ በዚህ ወቅት ኢትዮጵያ ተግባራዊ ያደረገች በምትገኘው የሀገር በቀል የኢኮኖሚ ማሻሻያ የተገኙ ውጤቶችን በመከተል ለስራ ኃላፊዎቹም ገለጻ አድርገዋል። መንግስት በተለይም የአስተዳደር ስርዓቱ ለማጠናከር እንዲሁም የሀገሪቱን የንግድና ኢንቨስትመንት ከባቢ ለማሻሻል ቁርጠኛ መሆኑንም በአጽንኦት ገልጸዋል። የስራ ኃላፊዎቹ በበኩላቸው በኢትዮጵያ የኢኮኖሚ ማሻሻያ የተገኙ ውጤቶችን አድንቀው አሜሪካ ከዓለም አቀፍ የፋይናንስ ተቋም ጋር በመተባበር እንዲሁም የግሉን ዘርፍ ተሳትፎ በማሳደግ የኢኮኖሚ ሽግግሩን ለመደገፍ ቁርጠኛ መሆኗን አረጋግጠዋል። ሁለቱ ወገኖች መሰል ውይይቶችን በማስቀጠል የጋራ ቅድሚያ በሚሰጣቸው የኢኮኖሚ ዘርፎች ለማጠናከር እንዲሁም ዘላቂ ልማትን ለማረጋገጥ ይበልጥ ተቀራርበው ለመስራትም ተስማምተዋል። ዘገባው የፋና ሚዲያ ኮርፖ ኮርፖሬሽን ነው። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከሩሲያ የውጭ ጉዳይ ሚኒስተር ሰርጌይ ላፍሮቭ ጋር በሞስኮ ተወያይተዋል። በውይይታቸውም በሁለቱ ሀገራት መካከል ያለውን አድማሰ ሰፊና የቆየ ትብብር የበለጠ ማጠናከር በሚችሉ ጉዳዮች ላይ መክረዋል። ሁለቱ ወገኖች በተለይም ኢትዮጵያና ሩሲያ በቅርቡ በተፈራረሙት የኒውክለር ኃይል ማመንጫ ግንባታ ስምምነት ዙሪያም ውይይት አድርገዋል። በሁለቱ ሀገራት መካከል የተፈረመው ይህ ስምምነት የኢትዮጵያና ሩሲያ ታሪካዊ ግንኙነት ወደ አዲስ ምዕራፍ እንዲሸጋገር በር የከፈተ መሆኑን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በውይይቱ ወቅት ገልጸዋል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬት ነው። የተወደዳችሁ አድማጮቻችን፣ ከማሻ ኤፍ ኤም ለሰዓቱ የያዝናቸው ዜናዎች የተከታተሏቸውን ይመስላሉ። ዜናውን በመምራት አና ግርማ ቆይታ አደረግኩኝ። ከቀሪ የሬዲዮ ጣቢያችን ፕሮግራሞች ጋር መልካም ጊዜ ተመኛል።